አድማጮቻችን የዓለም ዋና ዋና ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር የኢራን የውጭ ጉዳይ ሚኒስትር ብሔራዊ ቴሌቪዥን ጣቢያ ከተመታ በኋላ በልብ ሙሉ ቀጥታ ስርጭት የመራቸው ጋዜጠኛ ሳር አሚሚን ወደ አወደሱ። ቴህራን በሚገኘው የኢራን ብሔራዊ ቴሌቪዥን ጣቢያ ላይ በትናንትናው ሁለት ቀጥታ ሲፈጽም ኢራናዊቷ ቴሌቪዥን ዜና አንባቢ ሳር አሚማ በቀጥታ ስርጭት ላይ ነበረች። ጋዜጠኛዋ በቀጥታ ስርጭቱ ላይ እንዳለች ኃይለኛ የፍንዳታ ድምፅ፣ የህንፃ መንቀጥቀጥ ተከሰተ። በዛ ቅጽበት የእስራኤል የጦር ጆርቶች ብሔራዊ ቴሌቪዥን ጣቢያውን መተውት ነበር። ይህ ሁኔታ እንደተከሰተ በቀጥታ ስርጭቱ እንደታየው ጋዜጠኛዋ ስርጭቱን አቋርጣ ወጣች። ከጥቂት ቆይታ በኋላ ግን ጋዜጠኛ ሳሃር ዳግም ወደ ስርጭት በተመለሰው የቴሌቪዥን መስኮት ብቅ ብላ ስራውን ስትቀጥል ታየች። የውጭ ጉዳይ ሚኒስትር አባስ አራቂቺ ስለዚህ ጉዳይ ሲናገሩ ሁለት የቴሌቪዥን ጣቢያው ሰራተኞች በተገደሉበት በትናንትናው እለት በትናንትናው የእስራኤል ጥቃት ይቺ ሴት በስራ ላይ ነበረች ነው ያሉት። ህንፃው በእስራኤል አውሮፕላን ከወደመው በኋላም የቴሌቪዥን ጣቢያው ዳግም ሊመታ ይችላል ብላ ሳትፈራ ፈራ በልበ ሙሉነትና በድፍረት ፕሮግራሙን መምራቷን ቀጥላለች ብለዋል። አራግቻ አክለውም ኢራን ሞትን የማይፈሩ ለጠላት የማይንበረከቁ ሳር አሚሚን የመሰሉ ሴት ሰዎችና ወንዶች ሀገር ናት በማለት ለጋዜጠኛና ለመላው የቴሌቪዥን ጣቢያ ሰራተኞች ያላቸውን ከፍተኛ አድናቆት ገልጸዋል። እንግዲህ በዓለም ላይ ትናንትና እጅግ ድንቅ ከሚባሉ ነገሮች የዚች ዜና አንባቢ ነው። እንግዲህ እስራኤል ሰሞኑን ኢራን ላይ በከፈተችው ጥቃት ላይ ብዙ ነገሮችን እያወደመች ትገኛለች። ከነዚህም ውስጥ አንደኛውን የሀገሪቱን ብሔራዊ የቴሌቪዥን ጣቢያ መምታቷ ነው እና ይህ ቴሌቪዥን ሲመታ ጋዜጠኛዋ ህንፃው እየተመታ ሁሉ ስትዘግብ ነበረ። የሚገርም ነው እና እንደገናም ደግሞ ከተመታ በኋላ ተመልሳ ስርጭት እንዲጀምር ከተደረገ በኋላ ተመልሳ ዜናውን ማንበብ ጀምራለች። እንግዲህ በዚህ ቅጽበት ሁለት ጋዜጠኞች ተገሏል ሞታለሁ ማላለችም የሚያስገርም ነው ትና በርካቶች ከተቀባበሩት የዜና ጉዳይ ለዛሬ ምርጥ ያደርግ ነው ለእናንተ አቅርበናቸው። ሌላው ሰሞኑን የጂ7 ሀገራት በካናዳ እየተካሄደ ይገኛል። በዚህ ስብሰባ ላይ ትራምፕ የተካፈሉ ቢሆኑም ጉዳዩን አቋርጠው ትወጥተዋል። ምክንያቱም ወደ ሩስ ምስራቅ የሚከታተለው የእስራኤል ና የኢራን ጦርነት አለ ብለው ትተው ትወጥተዋል። ከነዚህም ውስጥ ሰሞኑን ከዛ እንደወጡ የሰጡ መግለጫ ዓለምን አስገርመዋል። የኢራኑ መሪ የት እንዳሉ ብናውቅም አሁን ላይ እንዲገደሉ አንፈልግም። ፕሬዚዳንት ትራምፕ መንፈሳዊ መሪ አያቶላህ አሊ ሃሚኒ የት እንደተደበቁ እንደሚያውቁ ና አቢያንስ አሁን ላይ እሳቸውን ለመግደል እንደማይፈልጉ የአሜሪካ ፕሬዚዳንት ዶናልዶ ትራምፕ ተናገሩ። ፕሬዚዳንት ትራምፕ የኢራን መሪ በትክክል የት እንዳሉ እናውቃለን ያሉ ሲሆን ነገር ግን አሁን ላይ እንዲገደሉ ፍላጎት የለንም ብለዋል። ነገር ግን በንጹሐን ላይ ብሎም በአሜሪካ ወታደሮች ላይ የሚሳይል ጥቃት እንዲፈጸም አንፈልግም ነው ያሉት። ትግስታችን የተሟጠጠ ነው በማለት በትሩዝ የማህበራዊ ትስስር ገጻቸው አስፍረዋል። አምስት ቀናት ያስቆጠረው እስራኤል ኢራን ግጭት ተባብሶ መቀጠሉን እየተገለጸ ይገኛል። ኢራን ምን አለች? የአየር መከላከያ አቅሟ ዜሮ ፐርሰንት የአየር ክልሏ መቶ ፐርሰንት ተቋጣጠረ እየተባለችው ኢራን ከኤፍ 35 ብቻ አርግፈዋለች ትራምፕ ዛሬ እኛ የበላይነት ስላለን እንጂ የኢራን አየር መቃወሚያ የሚቀመስ አለመሆኑ አምኗል። የእስራኤል የመከላከያ በረስጥማችም ኢራን በቀጣይም ከባድ የሚባሉ ምስሎችን የማስወንጨፍ አቅም እንዳላት እየተናገሩ ነው። ነገሩ እንዲህ እንዳመ ሲመጣ ነው ያልጠበቅነው የገጠመን ህዝብ ስነልቦና ለመጠበቅ በመካከል እጅ ስጥ የሚለው ንግግር የሚዳመጠው አዲሱ አዛዥ አብዱልረሂም ሙሳዊም በቅርቡ የቅጣት ኦፕሬሽን ይጀምራል ሲል ዝቷል። በእርግጥ ይሄ ነገር እውን ይሆናል ወይስ እውነት ነው? ምክንያቱም አሁን ኢራን እያስተናገደች ያለችው የሀገሪቱ የመከላከያ ኢታማዦር ሹሟን አጣለች፣ የአየር ኃይል አዛዥንም አጣለች። ከዚህ በተጨማሪ የሚሳይል ማዘዣ ጣቢያዎችን በሙሉ አውድማለች። ከዚህም ቀጥሎ ደግሞ አሉ የሉም የተባሉ ይህ ኒኮሎ ሳይንቲስቶቿን ማጣለች። ታዲያ ይህ ሁሉ ሲሆን ምን እየጠበቀች ነው ኢራን? እኔ በበኩሌ ይህ ነገር የሚዋጣ አይደለም። ምክንያቱም እስራኤል እንዳለ የኢራንን ዋና ዋና ኢላማዎች ጠብቃ ነው ቤታቸው ሳይቀር ወይም ደግሞ ጀነራሎች ሳይቀር ነው ሚሳይሉን ስትከተው የነበር። በአይናችን እያየነው ነው እንግዲህ ቀጥታ ላይ ማለት ነው። ስለዚህ ይሄ ነገር እንዴት ነው ማስፈራሪያ ብቻ አይሆንም። ከዚህ በላይ ምን እየጠበቁ ነው ኢራኖች? ማዘዣ ጣቢያ የዜና ማንበቢያ የብሔራዊ የቴሌቪዥን ጣቢያቸው ተመትቷል። የሚሳይል ማዘዣ ጣቢያቸው ተመትቷል። መመራመሪያዎቻቸው ተመትተዋል። አሁን አቅም ያላቸው ኢራኖች እስራኤሎችን የመቋቋም ባይዘ እስራኤሎች እጅግ በጣም አደገኛ ሰዎች ናቸው። በዓለም ላይ አሉ ከሚባሉ ጭንቅላት አላቸው ከሚባሉ ማህበረሰቦች ውስጥ አንዱ ጅቡሾች ናቸው። ጅቡሾች እንግዲህ በርካታ ሊታመን የማይችል የሚሰሩት እነሱ ናቸው። እንግዲህ ስለዚህ ምናልባት ይህን ነገር አጥንተው አስበውበት ያደረጉት ይመስለኛል። መጀመሪያ የሀማስን ሁኔታ በሙሉ እንዳለ ነበር አረገች። ከዛ ቀጥሎ ሂዝቦላን መታች። ከዛ ቀጥሎ ታርጌቷ ኢራን ነበረች። ኢራንን ደግሞ እንግዲህ በምታየት መልኩ ነው እንግዲህ አንድም ነገር አንድም እየተኮሰችው የላሞን አልሳትም በግል እስከማየው መረጃ ድረስ ማለት ነው። ጄኔራሎች ኪስ ሳይቀር ነበር ስትከተው የነበረ ይህ ደግሞ የእስራኤልን ብቃት ያሳያል ማለት ነው። እውነት ይህ ሁሉ ሲደረግ አቅም ኖራቸው ዝም ብለው ይቀመጣሉ ኢራኖች? ጥያቄውን ለእናንተ ልተወው። ሰሞኑን ከኢትዮጵያ ውስጥ ከተከሰቱ እና ከተደረጉ ጉዳዮች ደግሞ አንድጉ በጣም የሚገርም ነው እንግዲህ የኦልሞስት የስምንት ዓመት የዘጠኝ ዓመት ልጅ ትሆናለች። ቦታው ድሬዳዋ አካባቢ ነው። አጋጣሚ ልጅቱ ቤቷ ባለ በእናቷ ባለ ወይም ደግሞ በእንጀራ አባቷ ትደፈራለች። በዚህ ቅጽበት ላይ እንግዲህ ከትምህርት ቤት አስወጥተው ቤት ያስቀምጧታል። በርካቶችም ሲቀባበሩት የነበረ ጉዳይ ነው። እንግዲህ ይህ ጉዳይ ላይ ምንድን ነው ልጅቱ ከተደፈረች በኋላ ለሌላ ሰው ትናገርብናለች በማለት ልጅቱን በሚገርም ሁኔታ አሰቃይተው እየወጉ እየደበደቡ ገርለዋታል። እናትና የእንጀራ አባት ሆነው ማለት ነው። በዚህ ቅጽበት እንግዲህ ኢትዮጵያውያን በጣም ኢትዮጵያ ውስጥ ይደረጋል ተብሎ የማይታሰብ የማይፈጸም ነገር አየን። ይህም ምንድን ነው እናት የገንዛ ልጇን ስጋ ስትበላየን ማለት ነው እያሉ ሲቀባበቱ ነበረ። ሰሞኑ እንግዲህ የድሬዳዋ ከፍተኛ ፍርድ ቤት የሞት ቅጣት አስተላልፏል። አብዛኞቹ የሞቱ ቅጣቱ ይገባል ባይሉም ግን ቅጣቱ ከዚህ በላይ መሆን እንዳለበት ነው እየገለጹ ያሉት። ምክንያቱም ምንድን ነው ይህች ልጅ እንግዲህ የዘጠኝ ዓመት ልጅ ነች ወይም የስምንት ዓመት ልጅ ነች፣ ኦልሞስት ራሷን መከላከል አትችልም። በዚያ ላይ ሴት ነች ሴት ልጅ ደግሞ በብዙ መንገድ ትቀጣለች እና ምንድን ነው አብዛኛውን ጊዜ ከዚህ ጋር ተያይዞ ሊከሰት የሚችለው፣ ድሎትና ስጋ ሲያሸንፍ የገንዛ ስጋን ያስፈላል። ይህን ልበት የቻልኩት ምክንያት ምንድን ነው ሁልጊዜም ድሎትና ሆዱ መሙላት ወይም ደግሞ ስጋው የሚያሸንፈው ሰው ለራሱ መሆን ይቅርና ለሌና መሆን አይችልም። እንግዲህ ይሄ ምንድን ነው ሲሆን ከእሷ ጎን ቁማ የዚህን በደለኛ ሰው የዚህን ችግር የዚህን ፈጣሪ ለህግ ባቀረበች አልቻለች። ደግሞ ዝም ብላ ልጇን ይዛ ተንከባክባ ውድ ስለንቦ ነው አድርጋ መልሳ ባሳደገች ነበር። ነገር ግን ሴትዮ ዋጋ ያለ ድሎትና ሆድ መሙላት ስላለ ልጅቱን ልታግዛት ቀርቶ አብራ ከባለቤቷ ጋር ሆና ባሏ የማይወልዳት ልጅ ልትገደል ልትገደል ልትችላለች፣ በአስገራሚ ሁኔታ ማለት ነው። ይህ እንግዲህ ኢትዮጵያ ውስጥ ይከሰታል ተብሎ ቀርቶ ሊፈጸማል ተብሎ ቀርቶ ይታሰባልም ለማለት የሚከብድ ነገር ነው። ግን እንግዲህ ምንም ማድረግ አይቻልም አንዳንድ ጊዜ ሆድ ሲያሸንፍ ብዙ ነገር የሚፈጸም በዚህ መልኩ ነው ማለት ነው። እና የራሱ አንድ ዕለት ስታስብ ነው የገንዛ ስጋዋን የበላችን ማለት ይቻላል። ለማንኛውም የሞት ቅጣቱ ይገባል ወይስ አይገባም ትላላችሁ? ለእናንተ ትተናል።